ክርስትና የገባቸው የሶርያ ኦርቶዶክሳውያን በእልልታ ተቀበሩ። በዚሁ ባሳለፍነው ሳምንት ነበር በሶርያ ምስራቅ ደማስቆ በቅዱስ ኤልያስ የግሪክ ኦርቶዶክስ ቤተ ክርስቲያን ላይ የሽብር ጥቃት የደረሰው። በቁጥር ጥቂት የሆኑት የሶርያ ኦርቶዶክሳውያን ዓለምን ይዘው ሰነበቱ። በቅዳሴ ላይ ነበሩ አምላካቸውን በማመስገን በመማጸን ላይ በመንፈስ ከፍታ ውስጥ የነበሩት በደማስቆ የቅዱስ ኤልያስ ቤተክርስቲያን ምእመናን በአጥፍቶ የመጥፋት ጥቃት ተገደሉ። ስለ ጉዳዩ ብዙዎች ብዙ ብለዋል። የአካባቢው ባለስልጣናት ከጂሃዲስት ቡድን የሆነ አንድ የአይኤስ አባል ወደ ቤተክርስቲያኑ በመግባት በምእመናን ላይ ተኩስ በመክፈት ጥቃት መፈጸሙን ይህንም ተከትሎ መክሰሳቸው ተዘግበዋል። አሸባሪው በፈጸመው ከፍተኛ ፍንዳታ የቤተ ክርስቲያኑ ክፍሎች የወደሙና የሰዎችም ሕይወት መጥፋቱ ተነግሯል። በዚህም የተባበሩት መንግሥታት ድርጅት፣ ዩናይትድ ስቴትስ፣ ፈረንሳይና ግሪክን ጨምሮ በርካታ ሀገራት ጥቃቱን ማውገዛቸውን የዘገበው ኦርቶዶክስ ታይምስ ነው። በርካታ ዓለም አቀፍ ተቋማት የሃይማኖት አባቶችና የፖለቲካ መሪዎች ላለፉት አርባ ዓመታት ከልሆሳስ ባልዘለለ ድምፅ ሲያሰሙላቸው የኖሩት የሶሪያ ኦርቶዶክሳውያን መደበኛ ባልሆነ መልኩ የያዕቆብ ቤተ ክርስቲያን በመባል የምትታወቅ ሲሆን በአሁን ጊዜ በዓለም አቀፍ ደረጃ 1.5 ሚሊዮን ተከታዮች ያሏት የምስራቅ ኦርቶዶክስ ቤተ እምነት ናት። ዓለም አቀፍ መገናኛ ብዙኃን የሶርያ አረብ የዜና አገልግሎት ሳናን እንዲሁም በርካታ የዜና ወኪሎችን ዋቢ ያድርገው ጥቃቱን ዘግበዋል። ከብፁዕ ወቅዱስ አቡነ ተዋድሮስ ዳግማዊ አንስቶ ብዙዎች ማዘናቸውን ገልጸው ነፍሲማር ማር ብለዋል። ብፁዕ ቅዱስ አቡነ ተዋድሮስ ዳግማዊ በቅዱስ ኤልያስ ቤተ ክርስቲያን ላይ በደረሰው የአሸባሪዎች ጥቃት ማዘናቸውን በስልክ ገልጸዋል። በስልክ ውይይታቸው ወቅት የኮፕቲክ ኦርቶዶክስ ቤተ ክርስቲያን ከሰማዕታት ቤተሰቦችና በደረሰባቸው ሐዘንና ሥቃይ ለተጎዱ ወገኖች ያላቸውን ልባዊ አጋርነትም ገልጸዋል። ቅዱስነታቸው ለቤተ ክርስቲያን ለሶርያም ለመካከለኛው ምሥራቅና ለመላው ዓለም ሰላም እንዲሰፍን ከመጸለይ ባለፈ መሰል እኩይ ተግባራትን እንደሚያወግዙ አረጋግጠዋል። በሌላ ወገን ለአብነት ካነሳን ትላንት አመሻሹ ላይ በደማስቆ ሶሪያ በሚገኘው ማር ኤልያስ በደረሰው አደጋ ለተጎዱት ሁሉ ልባችንና ጸሎታችን ይቆያል ስትል መልእክቷን ያሰፈረችው የግሪክ ኦርቶዶክስ ቤተ ክርስቲያን ከአሜሪካን ነው። ቤተ ክርስቲያኗ በመካከለኛው ምስራቅ እየደረሰ ያለው የሰው ልጅ ሕልውናና የማያቋርጥ ብጥብጥ ወደ ራሳችን ማኅበረሰብ ደርሷል በማለት ነው ጥቃቱን የገለጸችው። ዋና መቀመጫውን በኒውዮርክ ያደረገው የአሜሪካው የዜና ወኪል አሶሺየትድ ፕሬስ በቤሩት ሪፖርተሩ ከሪም ቻሃዮብ በሶሪያ የግሪክ ኦርቶዶክስ ቤተ ክርስቲያን በመለኮታዊ ቅዳሴ ራስን በመግደል ጥቃት ቢያንስ 22 ሰዎች የተገደሉና 63 ሌሎችም ሰዎች ቆስለዋል ለዋል ሲል ዘግበዋል አሶሺየትድ ፕሬስ። ሌላው በብሪታንያ የሚገኘው የሶሪያ የሰብአዊ መብት ተሟጋች ቡድን ትክክለኛውን ቁጥር ባልገለጸ ሪፖርቱ ቢያንስ ከ19 በላይ ሰዎች መሞታቸውን አንዳንድ የአገር ውስጥ መገናኛ ብዙሃንን ተንተርሶ ዳግም ከሟቾቹ መካከል ሕፃናት እንደሚገኙበት ዘግበዋል። የሶሪያ የአገር ውስጥ ጉዳይ ሚኒስቴር ቃል አቀባይ ኑረዲን አልባባ በሰጡት ጋዜጣዊ መግለጫ ላይ የቅድመ ምርመራቸው አቅጣጫውን ወደ አክራሪ እስላማዊ ቡድን ይጠቁማል። በቤተ ክርስቲያኑ ላይ የተፈጸመው ጥቃት ከዓመታት በኋላ በሶርያ ውስጥ የመጀመሪያው ሲሆን ደማስቆ በእውነተኛው እስላማዊ አገዛዝና የአናሳዎችን ድጋፍ ለማግኘት እየጣረች ባለችበት ወቅት ነው ተብሏል። ፕሬዚዳንት አህመድ አልሻራ በመላው ሀገሪቱ ሥልጣን ለመያዝ ሲታገሉ በጦርነት በምትታመሰው ሀገር ውስጥ የጽንፈኛ ቡድኖች በትኩረት ነገሮችን የሚያዩና የሚያጠኑ በመሆናቸው ስጋት እንደተፈጠረ ተገልጿል። ጥቃቱ እንደተፈጸመ ወዲያውኑ ኃላፊነት የወሰደ ቡድን ባይኖርም ሚኒስቴሩ ጥቃቱን አብራርተው የምስክሮችን ቃል አስተጋብተዋል። አያይዘውም የአምልኮ ስፍራዎች የደህንነት ቀይ መስመር ነው ሲሉ አይኤስ እና የተወገዱት የአሳድ መንግሥት አባላት ሶሪያን ለማተራመስ እየሞከሩ ነው ብለዋል። የሶሪያ የማስታወቂያ ሚኒስትር ሐምዛ ሞስታፋ ጥቃቱን ሽብር ሲሉ ያወገዙት ሲሆን ታጣቂው ፊቱን ተከናንቦ በመግባት በቤተ ክርስቲያን ውስጥ በነበሩ ሰዎች ላይ መተኮሱን የአይን እማኞች ነግረውኛል በማለት ሽብርተኛውን ከቤተ ክርስቲያን ለማስወጣት ብዙዎች ሲከላከሉት መግቢያው ላይ ፈንጂዎቹን ስለማፈንዳቱ ገልጸዋል። የሀገሪቱ የክርስቲያንና የሴት ሚኒስትር ሂንዲ ካባዋት የማህበራዊ ጉዳይና ሠራተኛ ሚኒስቴር ሲሆኑ ምሽት ላይ ከቀሳውስቱ ጋር በቤተ ክርስቲያን ውስጥ ሀዘናቸውን ለመግለጽ ተገኝተዋል። በሌላ በኩል በቤተ ክርስቲያን ውስጥ 350 የሚጠጉ ሰዎች ይጸልዩ እንደነበር በመግለጽ ቢያንስ 20 ሰዎች ሲገደሉ በአይን በብረቱ ማየታቸውን አባፋጊጊታስ የገለጹት ሰዎች በሰላም በእግዚአብሔር አይን ፊት ይጸልዩ ነበር በማለት ነው። ከአባ ፋዲ በተጨማሪ በቤተ ክርስቲያኑ አገልጋይ የሆኑት ሌላ ተጨማሪ ቄስ በበኩላቸው ሌላኛው ሰው ራሱን ከማፈንዳቱ በፊት በጥይት የተኮሰ ሁለተኛ ታጣቂ እንዳለም ተናግረዋል። በደማስቆ ቤተክርስቲያን የአጥፍቶ ጠፊ ፍንዳታ 20 ሰዎች ተገደሉ ያለው ሮይተርስ ጥቃቱን በሶስት ማንጻሪያ ተመልክቶታል በቤተክርስቲያን ውስጥ ሰዎች መገደላቸውን ከአሳድ ውድቀት በኋላ በደማስቆ እንዲህ ያለ የቦምብ ጥቃት የመጀመሪያ መሆኑንና የሀገር ውስጥ ጉዳይ ሚኒስቴሩ የቦምብ ጣዩ ሽብርተኛ የእስላማዊ መንግስት አባል ነው ከማለታቸው አንጻር ሁኔታውን ተመልክቶታል። ሀተታው የሶርያ መንግስት የዜና ወኪል የጤና ጥበቃ ሚኒስቴርን ጠቅሶ እንደዘገበው በፍንዳታው 52 ሰዎችም መቁሰላቸውን ይጠቅሳል። በጥር ወር ለሽግግር ምዕራፍ ስልጣን ከመውሰዳቸው በፊት በአሳድ ላይ የተካሄደውን ጥቃት የመሩት የሶርያው ፕሬዝዳንት አህመድ አልሻራዕ በቁጥር አናሳዎችን እንደሚከላከሉ ደጋግመው የሚናገሩ መሆኑን በሱሌይማን አልቃሊድ ኪንዳማኪህ ቲሞዝ አዛሪ ባሰናዱት ሪፖርት ተገልጿል። ላውረንስ ማማሪ ለአሶሺየትድ ፍራንስ ፕሬስ የዜና ወኪል ሲናገር ሰማሁት ብሎ የሰማው በደማስቆ ቤተክርስቲያን ላይ በተፈጸመ የአጥፍቶ መጥፋት ጥቃት 25 ሰዎች መሞታቸውን የሶሪያ ባለስልጣናት አስታወቁ ያለው፣ ቢቢሲ ዴቪድ ግሪተን ባጠናቀረው ዜና አንድ ሰው መሳሪያ ይዞ ከውጭ ወደ ቤተክርስቲያኑ ገባ። ገብቶም መተኮስ ጀመረ። ከዛም ራሱን ከማፈንዳቱ በፊት ሰዎች ሊያስቆሙት ሞክረው ነበር ሲል አክሏል። የግሪክ ኦርቶዶክስ ፓትርያርክ የአንጾኪያ ቤተ ክርስቲያን ባወጣው መግለጫ የክፉ እጅ ዛሬ አመሻሽ ላይ መታው፣ ሕይወታችንን ቀጠፈ ዛሬ በሰማዕትነት ከሞቱት ወገኖች ጋር በአምላካዊ ስርዓተ ቅዳሴ ላይ ነን ብለዋል። የፓትርያርኩ ጠቅላይ ቤተ ክህነት የሶርያን ጊዜያዊ ባለሥልጣናት የአብያተ ክርስቲያናትን ቅድስና የሚጻረር ይህን ጥሰት በተመለከተ ለተፈጠረውና እየተፈጸመ ላለው ነገር በሙሉ ኃላፊነት እንዲወስዱና ለዜጎች ሁሉ ከለላ እንዲሰጡ ጥሪ አቅርበዋል። የግሪኩ ጠቅላይ ሚኒስቴር ክሪያኮስ ሚትሶታኪስ አዲሱን ጊዜያዊ መንግስት በሶሪያ ውስጥ ያሉትን ሁሉንም ጎሳና ሃይማኖቶች ለመጠበቅ ተጨባጭ እርምጃዎችን እንዲወስድ ጠይቀዋል። ሽብርተኝነትን፣ ጽንፈኝነትን፣ ማነሳሳትንና የትኛውንም ማኅበረሰብ ኢላማ ያደረገ ጥቃትን በሚመለከት ሶሪያውያን አንድ እንዲሆኑ ያሳሰቡት የተባበሩት መንግስታት የሶሪያ ልዩ መልእክተኛ ጌየር ፔደርሰን ጥቃቱን አውግዘዋል። የዩናይትድ ስቴትስ ልዩ መልእክተኛ ቶም ባራክ እንዳሉት እነዚህ አስፈሪ የፈሪነት ድርጊቶች ሶሪያውያን እየሸመኑት ባለው የተቀናጀ የመቻቻት ሂደት ውስጥ ምንም ቦታ የላቸውም ብለዋል። ከሽብር ጥቃቱ ጋር ስሙ በተደጋጋሚ የሚነሳው አይኤስ በሶሪያ በሚገኙ ክርስቲያኖችና ሌሎች አናሳ ሃይማኖቶች ላይ በተደጋጋሚ ኢላማ ማድረጉም ተዘግቧል። የሽብር ቡድኑ እንደ ኤሮፓውያን አቆጣጠር በ2016 በደቡባዊ የደማስቆ ከተማ ዳርቻ በሚገኘው የሺአ ሙስሊም መካነ መቃብር አጠገብ ተከታታይ ፍንዳታዎችን አድርሶ ከሰባ በላይ ሰዎችን ገድሏል። እንደ ኤሮፓውያን አቆጣጠር በ2019 ቡድኑ በሶሪያ ወታደራዊ ሽንፈት ቢገጥምም የተባበሩት መንግስታት ድርጅት በአይኤስ እና አጋሮቹ ስጋቱ አሁንም ከፍተኛ መሆኑን አስጠንቅቋል። አይኤስ በሶሪያና በአጎራባች ኢራቅ ከ1500 እስከ 3000 ተዋጊዎች እንዳሉት ይገመታል። የአረብ ሊግም ጉዳዩን አስመልክቶ በዋና ጸሐፊው አህመድ አቡልጌይት በኩል የሶሪያ መንግሥት እነዚህን አሸባሪ ድርጅቶች ለመቋቋም የሚያስችል ሥራ እንደሚያከናውን ተስፋ አለኝ በማለት የእሁዱን ጥቃት አውግዘዋል። የግሪክ ሄራልድ የሱኒ ደጋፊዎች ብርጌድ የፍሬንች ጁሃዲስቶች በደማስቆ ቤተ ክርስቲያን ላይ ለደረሰው የአጥፍቶ ጠፊ የቦምብ ፍንዳታ ኃላፊነቱን ወስደዋል ሲል ቡድኑ በማኅበራዊ ሚዲያ መግለጫው ላይ ጥቃቱ ፕሮቫኬሽንስ ባይ ክርስቲያንስ ኢን ደማስቆ በደማስቆ ባሉ ክርስቲያኖች ለተፈጸመው ቅስቀሳ ሲል ለገለጸው አጸፋ መሆኑን ገልጾ ስለ ተጨማሪ ጥቃቶችም አስጠንቅቋል።